አሁን አጋቢኝ፣ የመጀመሪያው ወር ላይ ስለሆን። እሺ እራስሽን አስታውቂ እስኪ፣ አጋቢኝ ትቲ። እኔ ፍሬህይወት እባላለሁ፣ መኖሮ ኢትዮጵያ ነው፣ 28 አመቴ ነው። እስካሁን ድረስ ታስታውሻለች ትቲ። ከሀገር ውስጥ ነበር ባል የፈለግኩት፣ አሁን ከሀገር ውጭ አድርጊው እስኪ። ለምን አልተገኘም ከሀገር ውስጥ? የሀገር ውጭዎቹ ላይክ ታይም ስለሌላቸው ጥሩዎች ናቸው አሉ ቶሎ ብለው ሲሪየስ ጉዳይ ላይክ ወደ ትዳር ነው የሚሄዱት። የሀገር ውስጦቹ ደግሞ በጣም ብዙ እንትን አለ እሱ። እየተጃጃላችሁ ነው የሚመስለኝ። አሁን ይሄ መጃጃል ነው ጋይስ። አታሹፉ ፍሪ እየገሩ ጌታን እያሹፉ ማርያምን አይደለም። ትክክል ማርያምን አይደለም። የሀገር ውስጦች ጊዜ ስላላቸው መጥፎ ናቸው፣ የሀገር ውጭዎቹ ቢዚ ስላ ጊዜ በማጣትና ማግኘት ውስጥ የልብ ነገር ይቀያየራል እንዴ? አይ፣ እዚህ ያላግጣሉት ትቱዬ፣ የምሬ ነው፣ ሲሪየስ ነው ምነግርሽ። ያላግጣሉ እዚህ ያሉት። በጣም አንዳጋጮች ሆነዋል። የበፊቶቹ እንዳይመስሉሽ እሺ? አይ፣ ፈጣሪ ሆናችሁ እንደዚህ ስባል አይገኝም ጋይስ፣ ሺ ራይት ይሉኛል ጭራሽ፣ ሌላ እንዳንቺ አሁን እኮ በቃ ሁሉም ሰው ቆሞ ሊቀር ነው፣ በዚህ አይነት በቃ ውጭ ያለ ውጭ ያለ ውጭ ያለ አላገባም ማለ ጋይስን አልፈልግም፣ ኢትዮጵያ ሄጄ ሚስት ማምጣት ወንዱ አለ፣ ሴቱም ኢትዮጵያ ሄጄ ባለ ማምጣት አልፈልግም። ፕሮሰሱ ረጅም ነው፣ ገንዘቤን አላወጣም፣ ጊዜን አላባክንም አሉ። ኬት ላምጣሽ፣ ኬት ታገኛላችሁ፣ ኬት ታገባላችሁ። ለምን አይመጣም? ኢትዮጵያ ውስጥ እንኖራለን፣ ምን ችግር አለ? ምንድን ነው ልዩነቱ? አልገባኝም። ኢትዮጵያ ውስጥ መውጣት ካልሆነ ፍላጎታችሁ ሩ ሰው ነው እንደ የሰው ባህሪ የሰው ልጅ ሲቀያየር እኮ ባህሪ ይለያያል። ምንድን ነው የሚለየው? ንእንዴት እንደሆነ ባላቅም ማለት ነው ትዬ ሲሪየስሊ፣ እንዴት እንደሆነ ባላቅም። አሁን ላይ እዚህ ያሉት ማለት ነው የሆነ አንድ አይነት የሆነ አስተሳሰብ ነው ያላቸው፣ አንድ አይነት ማለት ነው የማይገባሽ የሆነ አብስትራክ የሆነ አስተሳሰብ። አይ ቲንክ ውጭ ያሉት ደግሞ የሆነ ሲሪየስ ጉዳይ አድርገው ነው የሚይዙት። እና ሪሊ ነገር ነው የሚያወሩሽ። እንዴት ነው ከሆነ ይሆናል ካልሆነ አይሆንም፣ ሲያወሩሽ ማለት ነው። እዚህ ያሉት ግን ብዙ መከራ ነገር የቀመሱ ወቶቻችንን አላየሽም? ይሃ ሚዲያ ላይ ሲለምኑ ወጥተው አረብ አካች እርዱኝ፣ አስረግዞኝ ጠፋ፣ እንደዚህ ያደረገኝ ልጁን አላምን አለ። ስንት ነገር ያለ አልሰማችሁም ማለት ከውጭ መጥተው አስረግዘዋቸው ነው አላየሽም? መጥፎ ታሪክ አላየሽም? ውጭ ውጭ ሆኖ። እሺ ጋይስ፣ አሁን አናንዛዛው። መስፈርትሽን ተናገሪና፣ እኮ ከውጭ ኦኬ። ቅድም እድሜን ተናግሬያለሁኝ። በነገራችን ላይ ዲኮር ስለምሰራ ማለት ነው ትቱ የሰርጋችን ዲኮር፣ ያው ወጪ ያወጣ እሱ እኔ ዲኮር ቤት ስላለኝ በቃ የሰርጉን ዲኮር እኔ ሸፍናለሁ። ችግር ትልቁን ወጪ ማለት አስበሽዋል። ሽም እንዳታስብ ምንም ሀሳብ እንዳያገባ የሰርጉ ወጪ ተሸፍኗል በራሷ። እሺ ሃይማኖትሽ? ሃይማኖቴ የኦርቶዶክስ ነኝ፣ እንደውም በቤተክርስቲያን ቢያገባ ደስ ይለኛል። እሺ ሃይማኖትሽ ኦርቶዶክስ ነሽ፣ ግን የሉም አሁን ይፈራሉ አትፍሪም። ፈጣሪ ንመኝ አሉ የሉም። ሁለት ልብ አትሁኚ። በቃ ጸሎት አድርገሽ ነይ። እግዚአብሔር ከፈቀደ ይሁን ይሆናል። ደግሞ ማይሆንበት ነገር የለም። ካልሆነ ደግሞ ሌላ ጊዜ አንቺ ለገዳሙ አትመችም የተባልሽ ነው። ገዳሙ ነው በቃ ሁሉም ዝልም ሁሉም ዝልም፣ እንዲህ እንዲህ እንዲህ እያልሽ ነው አይደለም፣ ትጠይቅ እኔ እንትም ማለት ስለማልወድ ነው፣ ሳወራ እየሳኩ ስለማወራ ነው። ይሄ ልሽ ቀልደኛ ነሽ አላየሽው? አይደለም፣ ግን እኔ ሳወራ ሲሬስም ነገር እና በደንብ ሻው ነገር በቃ ተናገርኩ። ቁሬ ማናት? ሃይማኖትሽ? ኦርቶዶክስ። እድሜሽ 28 የት ነው የምትኖሪው? አዲስ አበባ አዲስ አበባ። ዲኮር ባለሙያ ነሽ? አ እሺ፣ የምትፈልጊው ከውጪ ነው? ኬት? ከአሜሪካ ከአውሮፓ ከሱዳን ከህንድ ኬት? ከአረብ እና ከሱዳን ውጭ የትም። ከአረብ ሀገር አትፈልግም፣ ከአፍሪካ ውስጥ አትፈልግም። በቃ አሜሪካ እና አውሮፓ ነው የምትፈልገው። እንደዛ ነው የገባኝ። እሺ ምንድን ነው ከሱ የምትፈልጊው? ከባልሽ እንዲሆንልሽ የምትፈልጊው ስለ ባልሽ። እግዚአብሔርን የሚፈራ እና በቃ ይሄ ህልም ያለው ቢሆን ደስ ይለኛል። ኦኬ እግዚአብሔርን የሚፈራ ህልም ያለው ማለት በመቀየር በምን መልኩ በላይፉ ላይ ማለት ነው? ይሄ ድር ያለው ሰው ማለት ነው? ቪዛ አልፈልግም። ቪዛ ለምትሉ እና ቢች እንደውም ከውጭ ማለት ነው ማለት ከዛ ጨርሰው የሚመጡ አለ አደለ? ኢትዮጵያ ውስጥ መኖር የሚፈልጉ አለ አደለ? እና በአንድም በሌላም ሳይስተካከልላቸው ቀርተው ሁልጊዜ ልባቸው እዚህ ሆኖ፣ ግን እዛ ብዙ ነገሮች ያስቀመጡት እንትን አለ እና ወደዚህ መጥቶ የመኖር ህልም ያለው ሰው ቢሆን መራሪፍ ነው። ምክንያቱም እኔ ውጭ አልወድም መሄድ አልፈልግም ኑሮ ያጎሳቆሎ ማለት ነው። ጠቅላላ ብሎ ማለት በቃ እንዲህ እንዲህ የቀመሰ መከራ ገረፍ ገረፍ አድርጎት ሀይ አገሬ ላይ መኖር እፈልጋለሁ በቃኝ ሲል ኦልሬዲ ቢመጣ በቃ እንኖራለን፣ ግን እግዚአብሔርን ከፈራ እንግባባለን። ፍርዬ መስፈርቷን ሰምታችኋል። ይሄንን ይመስላል ስደት የቀመሰ በረሃ የቀመሰው የተጎላላ እያለች ነው። መልካም ልልሽ ኔ ወ እንግዲህ ፎሎ አድርገሻል። እንደሱ ከሆኑ እድለኛ ነሽ በጣም ሌላ። ምንም አለም ግን ባታገቡ አይገርመኝም። ብዙ ሰዎች ማለት የምፈልገው ሌላ። እሺ አማን አለ ሚኒሊክ ቀጥሉ። በመጀመሪያ ደረጃ እንኳን አደረሳችሁ፣ እንኳን አብሮ አደረሳችሁ። እንኳን ምንም ምንም አልፈልግም። ሰላም ንበልሽ ብዬ ነው። ፍሬ ሚካኤል ግን ታሳዝናለች፣ አዘንኩላት። እሺ እናመሰግናለን። እንኳን አብሮ አደረሰን። መልካም በዓል ይሁንልህ። ሌላ ትዳር ትፈልጋለክ? ትዳር አልፈልግም። ምን ያደርጋል ትዳር። እንደው ከፈለክ ነው። ትፈልጋለህ አትፈልግ። ቱቱዬ ሰላም ንበልሽ ብዬ ነው። እሺ ግን ያው ዝም ብዬ ልጨወት ብዬ ነው። እሺ ትዳርማ ግድ ነው። ሁላችንም ያስፈልገናል። ት ብዝት የሰላም የጤና የፍቅር ይሆንልክ ወደ ትዳር ፕሮግራማችንግናለ በታፕታፕ እና ኮፒሊንግ ሼር በማድረግ እርዳኝ። ቴንክዩ። እሺ፣ አማን ቀጥል። የሰው ልጅ ፍላጎቱ ነው። እዚህ ጋ ፍላጎታችሁን አንገድብም። ትናገራላችሁ። እግዚአብሔር ከፈቀደ ይሆንላችሁ ምንም ማድረግ አይችልም። አማን ሚኪ፣ ማኪ ማኪ። እሺ፣ ገብተሻል። ቢቻል ቪዲዮ ብታበሩልን በጣም ደስ ይለናል። ታፕ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ ውዶቼ። እሺ፣ አማን ሰዓት ላይ እናት ምን አሽኝ ጋይስ ቤት ዝዝ፣ ዝቅርዝዝ እያደረጋችሁብኝ ነው። አውሩ የኔ ፍቅሮች፣ አውሪ ማሬ እሺ መቅደስ መቅደስ ይባላሉ። መቅደስ ሴት ነሽ? ከየት ነው መቅዲ? እኔ አሁን እንትን ነኝ ምንድን ነኝ ሳውዲ ነኝ። አሁን የምትኖሪው ሳውዲ ነው? እሺ ብሉዬ፣ እንዴው ሴት ወንድ፣ ሴት ወንድ እየሆናችሁ ብትገቡ ማከማ ይጋባጋይ። ወንዶች በዙ እና አሁን ደግሞ ሴቶች በዙ። እሺ ሳውዲ ነው ያለሽ። ራስሽን አስተዋውቂ። ትዳር ፈላጊ ነሽ? ዛሬ በፍቅር የደከነው ነው እንዳንቺ። እሺ ማሪ የምትኖሪው ሳውዲ ነሽ። ማኪ ማናት የሚሉኝ እንስማ፣ አስተዋውቂን ራስሽን። እሺ እኔ የምኖረው ሳውዲ ነው። ሀያ ስድስት ዓመቴ ነው። ኦርቶዶክስ እምነት ተከታይ ነኝ። እሺ ሀያ ስድስት ዓመትሽ ነው፣ ሃይማኖትሽ ኦርቶዶክስ ነሽ። ምትኖሩ አሁን ሳውዲ ነሽ ስደት ላይ ብዙ ትቆያለሽ? እኔ እንጃ እግዚአብሔር ያውቃል አላውቅም። እውነት ኦኬ፣ አታውቂም። አሁን ለምሳሌ የሚያገባሽ ሰው መጣ እንበል፣ የሚሆነው ምላሽ ትዳር ፈልጋለሁኝ። ምሰጥሽ ስድስት ወር ነው። ስድስት ወር የመግባቢያ ጊዜ ሰጥሻለሁኝ፣ ወይ ደግሞ አመት የመግባቢያ ጊዜ ሰጥሻለሁ። ምንድን ነው ውሳኔ ምን የአውርተን መግባባት የምንችልበት አይነት መንገድ አመቻቻለን። ሲቀጥል ደግሞ እዚህ የሆነ ነው እንጂ እኔ ሄጄ ኢትዮጵያ ማገባ አይደለም የምፈልገው። እኔ በቃ ከኢትዮጵያ ውጭ የሆነ ሰው ነው የምፈልገው። ከየት? ካለሽበት ቦታ ው ካለሁበትን ቦታ ወይም ከሌላ ቦታም ቢሆን እንጂ ከኢትዮጵያ ሰው በጣም ነው ሙድ የሚይዝ። አይሆንም። ከዚህ ወደታች አይሆንም። ሰላም እንዴት ነሽ? እስቲ ጋይስ ኢትዮጵያ ምትፈልጉ ግቡ። ኢትዮጵያ ምትፈልጉ በቀኝ። ኢትዮጵያ ምትፈልጉ በቀኝ። ከኢትዮጵያ ውጭ የምትፈልጉ በቀኝ። ይገባኛል እኔ ውድ ሺ አይ ነው አሁን፣ አንቺ ስደትን አትሊስት ይጠጋል። ያንቺ አትሊስት እኮ ይቀራረባል፣ ይቀራረባል። ስደት ነው ያለሁት አቅራቢያ እንዲሆን በስደት ላይ ያለ ሰው ወይ ደግሞ በአካባቢ ያንቺ ይሻላል። እኮ ስደትን ሳይቀምሱ አሁን፣ ነፍሬ ስደት የቀመሰ ተጠብሶ አድሮ፣ በረሃው ብርዱ፣ ዝናቡ፣ ሙቀቱ ያንገላቶት ሀገሬም ብሎ የገባ ሰው፣ እስቲ ቪዲዮ ላይ አድርገውና ያልሲ በቪዲዮ እስኪ አንተ ቪዲዮ ላይ አድርገው መጀመሪያ። ውዴ አንተ ቪዲዮ ላይ አድርገው መጀመሪያ። አንተ ቪዲዮ ላይ አድርገው እምቢ አለኝ ስከፍተው። ስንት ነው ፎሎክ? ኦኬ፣ ዘጠኝ ፎሎ ይዘህ ቪዲዮ ለመክፈት መሞከር ከባድ ነው። አይከፍትልክም። እሺ ማሪ ማኪ ማከፍቱ እሷ ትከፍታለች። ክፈቱ መጀመሪያ እራሳችሁ እንቢ ካላችሁ ደግሞ ከታቾ ናችሁ። በራስክ ታስከፍታለህ። በቴሌግበስንት ፎሎወር ነው የሚከፈተው? ስንት ነው ጋይስ? አንድ ሺ መሆን አለበት አይደል? አንተ አይ ኖ እንግዲህ ገና ነው። ግን አላልኩኝ ታዲያ ቪዲዮ እኛ ወንዶች በማየት ነው ሰምተክ ሳትጨርስ ቀጥይ። ማኪ እራስሽን አስተዋውቂ እና መስፈርትሽን። አንተ የት ነው ያለኸው ግን? እየው እኔ ኢትዮጵያ ነው ያለሁት። ኢትዮጵያ አልፈልግም ማለችኮ። እየው ኢትዮጵያ አልፈልግም። ኢትዮጵያ እኔ ጥሩ ኑሮ ነው የምኖረው፣ በቃ እዚያም ትጫት። ምንድን ነው እራሴ ቢዝነስ ነው የምሰራው ይሄ ወደ ሰንጋ ምናምን ነው የምነግደው። ነጋዴነክ ሰንጋ አመት በዓል እናንተ ቤት በቃ በሽ ነው ጌታ ነጋዴ ነክ። ስንት አመትክ ነው? እኔ አርባ ውስጥ ገብቼ አሉ አርባ ውስጥ አርባ አንድ አርባ ሁለት አርባ ሶስት አርባ አራት አርባ አምስት አርባ ስድስት ዘጠኝ አለ አርባ አንድ አርባ አንድ ላይ ተቆጥሯል። ሆሊዳይ ምናምን ቅዳሜና ሁድ እዮብ ዕድሜው አርባ አንድ ነው። ሃይማኖትህ ክ ፕሮቴስታንት ፕሮቴስታንት። እሺ እሺ። ያንተ ወደፊት ቆይቆይቆይቆይቆይ፣ አግብተህ ካል ከዚህ ቀደም ንክኪ ነበረ በትዳር ጋር ምንም የለኝም፣ ድንግል ነኝ። ስት እንግዲህ ማለት ይሄ ምንም የለህም የፍቅር ህይወት ምንም። ያው ጀምሬ ተውኩ፣ እጀምራለሁ ግን የርቀት ነው እንጂ በአካል እንትን ያልኩት የለ። ተጋጨ፣ በጌታ ተጋጨ። ድንግኝ በርቀት ነው። ታዲያ በርቀት በአካል አግባ ድንግል አልሆንም። የግድ ስለምገናኝ የግድ እንትን ይሰበራል። የግድ ለወንድሜ ውሸት አይደገም የሚባለው ይሄ ነው። ድንግልም አይደለህም፣ ድንግል ብሄደበትም አልሄድክም፣ ድንግልም አላይመች ግን እድሜህንም ጭበርብረህናል። አሁን ትክክለኛ እድሜ ይሄን ነገርን እውነቴ ነው፣ እድሜ ትክክል ነው። የድንግሉ ብቻ ነው ያዋሸከን። ብሉዬ ይበቃል ወንድሜ። አረ ላአሁን ትዳር ስትፈልግ ትክክለኛ ነገርህን ነው መናገር ያለብህ። ድንግል ነኝ በአየር ሄዷል። የርቀት ፍቅር ነበረኝ። አይሰራም። የወንድ ልጅ ድንግል በአየር ራሱ ይሄዳል። ምንም አስተማመኝ። እንዴት በአየር አንተን ለጊዜ አንተን፣ አንተ አሁን በቃ የሆነ ስተሰራ ከአሁን እዚህ ጋር በቃ ለማኪ ላግባባ ነበረ የሚሆን አይነት አለ። ማኪ ቀጥይ በጣም ማኪ። ማኪማ አልፈልግም አለች ኢትዮጵያ። ለዚህ እኮ ነው ይኸውልህ፣ እንደዚህ እየሆናችሁ ነው፣ አልፈልግም የሚሉት ለካ ሴቶቹ። እሺ ቀጥይ ማኪ፣ ርሽ አንቺ ያንቺ ወደፊት የትዳር አጋርሽ ምን አይነት ወንድ መሆን አለበት እስቲ ንገሪኝ። ማግባት ምትፈልጊ ምትፈልጊው ውስጥ ምትሺው ሰው ምን አይነት ነው? አንዱ ቀኝቱ ልም የሚልብሽ ባለቤትሽ ሰውዬሽ ምን አይነት ነው? በእግዚአብሔር ነው የሚፈራ ፈጣሪውን የሚፈራ በቢያንስ በቃ ከእኔ በእምነቱ የተሻለ ቢሆን። ገብቶሻል። ጠንክሮ እኔን የሚያጠነክረኝ ማለት ነው። እሺ እምነቱ ላይ ያቋሚያእምነቱ ላይ አቋም ያለው ሰው ይመቸኛል። ኦኬ ቁመቱ መልኩ ምናምን የምትይው ነገር አለሽ? ብቻ ጥቁር ባይሆን ደስ ይለኛል። ጥቁር አቶጭ ጥቁርና አጭር አጭር ባይሆን ደስ ይለኛል። ሌላ ምንም ችግር የለውም። አንቺ እንዴት ነው አቋምሽ? ረጅም ነሽ? ቀጭን ነሽ? ወፍራም ነሽ? ጸጉርሽ ምናምን እስቲ ስለውበትሽ ውበትሽ ንገሪ። ወፍራም አይደለውም። በቃ አሪፍ አቋም ነው ያለኝ። አሪፍ አቋም ነው ያላት፣ ወፍራም አይደለችም። ፀባይዋ ግን አንደኛ ነው። አሁን እንደተረዳሁት ትክክለኛ ትዳር ነው የምትፈልገው። ከኢትዮጵያ ማግባት አትፈልግም። ውሉ እንዳታረጓት ጋይስ፣ አይቱቱ አይባልም፣ የእውነት ነው። አጣርተን መንጥረን ውሸት ካለ ይዘን ሀገር፣ እኔ ጋ ከሆናችሁ እንዳትዋሽው። አሜሪካ ሳትሆኑ አሜሪካ እኔን ካላችሁ ትያዛላችሁ፣ እጅ ከፍንጅ ትያዛላችሁ። ብሉዬ ገብተሃል እሺ። ማኪዬ መልካም እድል ይሁንልሽ። እንግዲህ እንደ እንዳየሁት ሁለት ሰው ነው ፎሎ ያረገሽ፣ አንድ ሰው ነው ፎሎ ያረገሽ። ግን አንዱ ባልሽ ከሆነ ሺ ያርግልሽ። እሱ ለልጅ ለካ ይባልም ለባል ያርግልሽ ለልጅ ጨዋታ። ጨምረሻል ያውለ እዮ። እኔ እኮ ያልገባኝ ነገር የአንተ የማየት ጉጉት ነው። አልፈልግም አለች እኮ ከኢትዮጵያ። አንተ አየሃት አላየሃት ምንድን ነው የሚፈጥርልን? ቱ በእምነት ራሱ አይመሳሰሉም እኮ

እዮብ እየረበሸን ነው። እሺ ቆይ በቃ አይቶ እስቲ አሁን እዮብ እዚህ ጋር ወደፊት የሚስትህን አመጣውል፣ እንዴት ነው የምታናገራት? ለምሳሌ አሁን ማኪናት እንበል ማኪን ጀንድ ናት፣ አውራት እስቲ

ማኪ አራት ሳቅ በናያለሽ አራ በናት ሽ አንቺ እንደ ባልሽ እዚህ ጋር ቁጭ ብሎ ስሜ እንትና ይባላል ግን እያለሽ ዝም ትያለሽ እ ማኪ፣ አንቺ አንድ ነገር አገሩን መወሰን የለብሽም። የእግዚአብሔር እንትን ነው፣ ኢትዮጵያ የሚሆን ሱዳን የሚሆን ምን አስወሰነች? ዋናው ባህል ይሆ። አንድ ታሪክ ንገርቅ። እኔ ስመጣት ከኢትዮጵያ ፍቅረኛ ነበረኝ አይደለም ሁለት ዓመት አይደለም አራት ዓመት ብትጠብቅ፣ ቆይ ነው ይጠብቅሻለሁ ብሎ አርባ አራት ታቦት ይዞን ምሎ እንትን ቃል ገብቶ ልኝ የመጣሁት እኔ ገና ከመጣሁ በአንድ ወሩ ምናምን ዞሮ ጓደኞችን ጀንጅኖ ጨርሷቸዋል። የደብሎ አረ ጓደኞች፣ አረ አንቺ ጓደኞች፣ ምን አይነት ሰው ነው እንደዚህ፣ እንደዚህ ያለን አረ እንደዚህ ሰለች መቀከዘ ሰለች ተመልሼ መቼም ቢሆን የርቀት ትምህርት ነው እንጂ የርቀት ፍቅር እንደሌለ አመንኩኝ። በቃ አይሆንም መቼም ነው አሁን እሷ መንገዱን ከፈተችልቅ ቀጥ ነው። የርቀት ፍቅር አይሆንም ካልሽ ትምህርት ቤት አታስመስል። ለምሳሌ አሁን አንቺ ሳውዲ አረቢያን ያለሽ አሜሪካ ሲያለ ሰው የርቀት ፍቅር አይሆንብሽም። አትሊስት ኢትዮጵያ ከሚሸርሽ ካለ ሰው ይሻላል። ምክንያቱም አንደኛ ይሄ ሰውዬ ስራ ላይ ነው፣ ሰው ሀገር ነው ያለው ሰው ሀገር የመጣው ለመለወጥ ነው፣ የሆነ ፕላን ይዞ ነው የሚመጣው። ኢትዮጵያ የሆነ ሰው ግን ቁጭ ብለው እናትና አባቱ ወይ ቁጭ ብሎ እኔን እየጀነጀነኝ እኔ ልቤን ውልቅ የሚያደርግ ምን ያደርግልኛል? እውነት ነው። አሁን እነ ሁለቱ ቢጋቡ ቤቱ ሰላም ይሆናል ወይስ ቤቱ ባግዳድ ይሆናል? እና ታዲያ እንዴት ነው እምነት ሲን ትቀይርልኛለች? ለእኔ በየሱስም አረን አልፈልግም። አንተም ፕሮቴስታንት ነ፣ እሷም እሷ ኦርቶዶክስ ነሽ፣ እንደ አንቺ ኦርቶዶክስ ነች። በቃ ቀይ መስመር ቀይ መስመር ቀይ መስመር። አሁን መጀመሪያ ተናግሬ ነበር። እሺ ሀብቴ ሂድ አንተ፣ ራስን አስተዋውቅ። እኔ ሀብቴ ይባላሉ፣ ሀብታሙ እባላለሁ። በነገራችን ላይ ትቶ በጣም አደንቅሻለሁ። እዚህ ጊዜ ሽን ብዙ ሰዓት መቀመጥ የሚያስፈልግስ ሀብታ አድርጉ፣ ኮፒ ሊንክ አድርጉት። እቺ የቀስት ምልክቷ አንኩና ሼር ሼር የምትለውን ተጫኑ፣ ዝም ብላችሁ አታፍጥጦ። እሺ ይቀጥል። ለዚህ ብለሽን ታህል መቀመጥሽ በጣም አሪፍ ነው። እና አንደኛ እኔ እዚህ መጣሁት ያው ትዳር ቢገኝ አሪፍ ነው። ግን እያየው የሚቀልዱ ሰዎች አሉ። እነዚህ ለቀልድ አይደለም፣ አንቺ የከፈትሽው ቤቱን ለቀልድ አይደለም። እና ለሚቀልዱ ሰዎች ቦታ ባሰጫቸው አሪፍ ነው። ተመልካች ማሰልቸት ነው። ለምሳሌ ፍሬ እና ሌሎች አሉ። ቪዛ ፈልገው ከውጭ ነው ይላሉ። ግን ከውጭ ለማግኘት ትዳር ቢገኝ አሪፍ ነው፣ ግን ከባድ ነው። ከውጭ ለማግኘት እና ይህንን እንትን ቢለው አሪፍ ነው ለማለት ነው። አንተስ ጉዳይ እንዴት ነው? ትዳር ትፈልጋለህ? አግብተሃል? ታገባለህ? ሀሳብ አለ? የቱ ነው? እኔ ገና አላገባሁም። ያው ቢገኝ አሪፍ ነው፣ ግን ለጊዜው ለትዳር ገና ነኝ ያሰብኩትና። ስንት ዓመትህ ነው? ሀያ ሰባት እሺ ሀሳብ ከሌላ እንግዲህ ስትደላደል ና በቃ። ሬዲ ስትሆን ለትዳር ተዘጋጅቻለኝ ብቁ ነኝ ስትል፣ ቱቱ ካለች ዩኒፎር ሰብን እዚህ ጋር ታገለግላለች። ከች በኮሮኮንች ወንድሜ። እሺ ሀብትዬ። እሺ አሁን ሪኮስት ብሉዬ ሴትላስ። እቆይ አወራለን ጋይስ እድሜያችሁ ከ25 ዓመት በታች የሆናችሁ አትምጡ ፕሊስ። ህጻናት ህጻናት የሆኑ ሰዎች ሪኮስት ልከውልኝ አይቼ ነው። ለምን ገባ ለሚለው ክያይ ሊመክረን ምን ሆነሽ ነው? ትዳር ምክር ያስፈልገዋል። መከራ ብቻ አይደለም ያስፈልገው። እሺ ሀረግ ገብተሻል። ኢብራሂም አለክ ቱትያ ናችሁ። ሰላም ናችሁ? ወይኔ እናት እግዚአብሔር ይመስገን። እንዴት ነው ወንድሜ? አልሐምዱሊላ እኔ ሰላም ነኝ። ባክ እኔን የመጣ ሁሉ ኦርቶዶክስ የመጣ ሁሉ ፕሮቴስታንት እያለ ሙስሊም አልጋበሽ ወይ ችግር ኑር አላው እግዚአብሔርን ነበሩ ነበር እኮ ባለፈው ለታ እናንተ ጠፋችሁ። ሴቶቹ ነበሩ። እኔ ሁለተኛ ነው ሶስተኛ ዙር ነው። አንቺ ቤት ሙስሊም ካገኘሽው ያው እኔ ሰብና አስገቢው። ብዙ መናገር አልፈልግም። እኔን ፈልገው ሙስሊም ሙስሊም የሆነችዋን ነው፣ አላህን ምትፈራ። እኔ ያለሁት ኢትዮጵያ አይደለም፣ ያው አፍሪካ ነው፣ ሌላ ጋ ነው። ቁም ነገር ከፈለገች አናግራት አለው። ኢብራሂም የት ነው የምትኖረው? ይኸው እኔ ያለሁት መናገር አልፈለግህም ውድ። እኔ ያለበት ው እዚህ ጋ ነ አፍሪካ ነህ እንዴ? አካባቢ ነው። አካባቢ ነኝ ያለሁት። በእርግጥ ነው የሚፈልገው፣ ሲሪየስ ላይ ነው። ሰላሳ ስምንት ሰላሳ ስምንት ሃይማኖቱ ሙስሊም፣ የሚኖረው አፍሪካ ውስጥ ነው፣ ከደቡብ አፍሪካ አጠገብ ነው ብሏል። ቀጥታ አልተናገረም። ያለበት የቲም እጄ ማትም እንትንም ይችላሉ። ችግር የለም።

አዎ ለምንድን ነው ለምንድን ነው ያደረከው? እንዳናይ ፎሎ ያደረጉክን ምን ነው በቃ አህ እዝ ኦንሊ ዲስ ዋን ምን ላድርግሽ አሁን። ሊክፋት ፕራይቬቱን ችግር የለውም። ከፈለክ በኋላ ስትወርድ፣ አሁን እዚህ ላይ ማን እንዳደረገ ፎሎ ማወቅ አንችልም። ስንት አገኝ አላገኝ የሚለው መቁጠር አልችልም። ስለዚህ ስትወርድ ፎሎ ናፍ ነው what do you need again?

መናገር ስላልፈለኩ ነው። ስለዚህ እስከንቺ፣ ስለዚህ ፈልግልኝ እሺ። ፈጣሪ ያለው ፈጣሪ ያለውን ፈልግልኝ እሺ። እንግዲህ ፈጣሪ እስጥ ፎሎ ያደረጉህን መልስላቸው፣ አድርገው ካለ አይደለ? አሁን ብዙ ሰው አሁን ከዚህ በፊት ብዙ ሰው አድርጎኛል። መመለስም ብዙም ምን እንትናል ሶሻል ሚዲያ ብዙም እኮ ሊጠቀምም አንዳንዴ ነው። ግን ፎሎ እኔ ቤት እኮ መጥተው ካልመለስክላቸው ፎሎ አታገኝም ሚስት በቃ እሺ። የሰሙ እህቶቼ ፎሎ ያደርጉልሃል። ስለዚህ መልስና አውራቸው። እሺ በል አንቺም፣ ካገኘው እነግርሃለሁኝ። በውስጥም ከመጡ ሙስሊም እህቶቼ። እሺ በል እንትን እሺ ብሉ። ቱቱ የኔ ትዬ ይሄን ምንም ላይክ ቃልም የለኝም ሳላደንቅ አልፍም ትግስት ኑሮች እንደዚህ ሁላችን ስለምታስተናግጅን እኔ ፈጣሪ ይመስገን አላውቅም ነበረ በውስጥ ስገባ ብዙ ሰዎች ቴክስት አላኩልኝ ማለት ግን ደግሞ ሁለቱ ኢትዮጵያ ናቸው እና ብቻ ግን ቱቱ ቤት ነው ፎቶ ያደረግኩ አሉ ማለት ነው ታንኪ ዩ ቱቱ ዬ እኔ የምኖረው አሜሪካ ነው አይደለም የምኖረው አሜሪካ ነው የራሴ ስራ አለኝ ቤት አለኝ። ሁሉ ነገር አለኝ ራሴ እና ትዳር እፈልጋለሁ። ማኪ አሪፍ ነበር። አንደኛ ጥቁር አይመቸኝም ማለች፣ ግን ደግሞ ጥቁር ነኝ ገባሽ አለ። አጭር አይደለሁም መካከለኛ ነኝ ብዙም አጭር ብዙ መረጅም አይደለሁም፣ ግን ደግሞ ኦርቶዶክስ ሙስሊም፣ ግን በእምነቷ ማንኛውም ቢሆን ችግር የለብኝም። እና ግን ደግሞ ካናዳ፣ አሜሪካ፣ ዩሮፕ ቢሆን የተመረጠ ይሆን ይሻላል። ካልሆነም ደግሞ ዋናው ፍቅር ነው። እኔ የ33 ዓመቴ ነው። የከባድ መኪና አሽከርካሪ ነኝ። የት ስቴት ነው የምትኖረው? የምኖረው አይ የምሰራው በደሮ ነው። የምኖረው ግን ቨርጂኒያ ነው፣ ላይ ቨርጂኒያ ነው ወይም አይዋ ሁለት ጋር የምኖረው አይዋ እና ቨርጂኒያ ማለት ነው። ኦኬ እሺ፣ ንገራቸው በጣም እንዳለ የሆኑ